ሰላም ጤና ይስጥልን፣ የተወደዳችሁ የሊቃናት ሚዲያ ተመልካቾቻችን እንደምንሰነበታችሁ። ይህ ሊቃናት ሚዲያ ነው። በመጀመሪያ ለዚህ ሚዲያ አዲስ የሆናችሁ ወደ ዩቲዩብ ቻናሉ በመግባት ሰብስክራይብ ያድርጉ። በመቀጠልም ቪዲዮውን ላይክና ሼር በማድረግ መንፈሳዊ አገልግሎቱን ለብዙዎች በማድረግ በረከተ ስጋ በረከተ ነብስ ታገኙ ዘንድ ተጋብዛችኋል። እነሆ በዚህ መርሃ ግብራችን ደግሞ ዕለት ዕለት ያለማቋረጥ የአባቶቻችንና የእናቶቻችን የቅዱሳንን ተጋድሎ በመጽሐፈ ስንክሳር በኩል ወደ እናንተ የምናደርስበት መርሃ ግብራችን ነው። ይህንን መርሃ ግብራችን ዕለት ዕለት በመስማት ላይክ እና ሼር በማድረግ በረከትን ታገኙ ዘንድ እየጋበዝን ወደ ዕለቱ ስንክሳር እንሄዳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። በስማ ወርዶ መንፈስ ቅዱስ አህዶ አምላክ አመስራው ወሰዱ ስለ ሰኔ በዛት ይለት አንድ አምላክ በሚሆን ባቦል መንፈስ ቅዱስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ ልጅ የሰለሞን የረፍት መታሰቢያ ነው። የዚህም የሰለሞን የእናቱ ስም ቤርሳቤ ዳዊት ሕግ ተላልፎ ከእርሷ ጋራ ስለበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪ ለቅሶንም አለቀሰ። ጌታም ንጹህ ስለሆነ ንስሐው ይቅር አለው። ከዚህም በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰለሞንን ወለደችው። ንጉሱ ዳዊትም ከእርሱ በኋላ ልጇን ሰለሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባለት። እንዲህም ሆነ። ሰለሞን አስራ ሁለት ዓመት በሆነ ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩም ሁሉ ከሶርያ ልጅ ከዮአስም ከካህኑ አብያታር ጋር ሆነ። እነርሱም አዶንያስ ተከትለው ረዱት። አዶኒያስም በሮጌል ምድር ምንጭ አጠገብ ሳለ በኤልቲ ዘኤልቲ ላይ በሌሎችን በጎችን ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞች ሁሉ የንጉሥ ልጆች ወንዶችን ሁሉ ጠራ። ከዚህም በኋላ አዶኒያስ ይህንን እያደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ መጥቶ ገብቶ ለንጉሱ ሰገደለት። ንጉሥ ዳዊትን ምን ሆንሽ? አላት። ጌታዬ ንጉሥ ሆይ፣ ልጅሽ ሰለሞን ከእኔ በኋላ ይነግሳል በዙፋኔ ላይ ይቀመጣል ብል ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ ኖ ዛሬ አዶንያስ ነገሰ። ጌታዬም ንጉሥ ሆይ አንተ ግን አላወቅም አለችው። ከንጉሱ ጋር ገና ስትነጋገር ነብዩ ናታን መጣ። ለንጉሱ ናታንም መጣ ብለው ነገሩት። ወደ ንጉሱም በገባ ጊዜ በምድር ላይም በግንባሩ ተደፍቶ ሰገደ። ነብዩ ናታንም ከእኔ ተቀብሎ አዶንያስ ይንገስ በዙፋኔ ላይ ይቀመጥ ያልከ አንተ ነህን? ዛሬ ወርዶ በጎችና ብዙ ፍየሎች አርዶ የሰራዊት አለቆች፣ የንጉስን አሽከሮች ሁሉ ካህኑ አብያታርም ጠርቶታልና በፊቱም ይበላሉ ይጠጣሉ፣ አዶኒያስም ሺህ ዓመት ያንግስ ይሉታል አለው። ዳዊትም መልሶ ቤርሳቤ ዋርዋትም አለና ጠሯት። ገብታም በንጉሱ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚህ ቀን እንደዚህ እንዳደረግ ሰውነቴን ከመከራ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ህያው ነው ብሎ ማለ። ቤርሳቤም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉስ ሰገደች። ጌታዬ ንጉስ ዳዊት ለዘላለም አለችው። ንጉስ ዳዊትም የወዳሄ ልጅ ብንያስና፣ ካህኑ ሳዶቅ፣ ነብዩን ናታንም፣ ግራ አዝማቾቹና ቀኝ አዝማቾቹን ጥሩልኝ አለ። ንጉሱም ከእናንተ ጋር የጌታዬ አሽከሮች ይዟችሁ ልጄ ሰለሞን በበቅሎ ላይ አስቀምጧችሁ ወደ ጊዮን አውርዳችሁ በዚያ ነቢዩ ናታን ካህኑ ሳድወቅ ቀብታችሁ በእስራኤል ላይ አንግሶ አላቸው። ከእንደ መለከት ንፉ፣ ሰለሞንም ሺህ ዓመት ያንግስህ በሉ። ተከትላችሁትም ውጡ። ገብቶም በዙፋኔ ላይ ይቀመጥ። እርሱም ስለ እኔ ፈንታህ ይንገስ፣ በሁለቱ ነገድም በአስሩ ነገድ ይነግስ ዘንድ እኔ ያዝዣለሁ። ካህኑ ሳዶቅም በድንኳኑ ቃርና ነቅቡን ወስዶ ሰለሞንን ቀባው። ቀንደ መለከቱም ነፉ። ህዝቡም ሁሉ ሰለሞን ሺህ ዓመት ያንግስህ አሉ። ህዝቡም ሁሉ ተከትለውት ወጡ። ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጠች። ሰለሞንም በመንግስቱ ዙፋን ተቀመጠ። የንጉሱም አሽከሮች ጌታ የንጉስ ዳዊት ሊያመሰግኑት ገቡ። እግዚአብሔር የሰለሞን ስም ከስምህ ይልቅ መልካም ያድርጉ፣ ዙፋንም ከዙፋን ይልቅ የበለጠ አድርገው አሉት። ንጉሱም በአልጋው ሁኖ ሰገደ። እንዲህም አሉ። አይኖች ሲያዩ በዙፋኔ ላይ የሚቀመጥ ልጅን እኔ ለባሪያ ዛሬ የሰጠ እስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰለሞንን እንዲህ አዘዘው፣ እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ። አንተ ግን ጽና፣ ብልህ ሰው ሁን አለው በህጉ ጸንቶ ትኖር ዘንድ ፈጣሪ እግዚአብሔር ትእዛዝ ጠብቅ። እኔ እንዳዘዝሁ እንዴት እንደምታደርግ ታውቅ ዘንድ በሙሴ ህግ የተጻፉ ትእዛዛት ነው። ህጉንም ፍርዱንም ጠብቅ። ልጆች ህጌን ቢጠብቁ በፊትም በፍጹም ልቡና በፍጹም ሰውነታቸው በሰውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰውን አይጠፋብህም ብሎ እግዚአብሔርን ለእኔ ነገረኝ። ቃል ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮባብና በሳሚ ወልደ ሄራ ላይም በደል እንዳያደርግ አዘዘው። እነርሱም እጅግ የከፋና ብዙ ክፋት የሰሩ ነበርና። ከዳዊት እረፍትም በኋላ ሰለሞን በዚያ መስዋዕት ይሰዋ ዘንድ ተነስቶ ወደ ገባዖን ሄደ። ገባዖንም ፈጽሞ ትሰፋ ነበርና፣ ሰለሞንም በገባዖን በዚያ መሰዊያ ውስጥ ሺህ መስዋዕትን ሰዋ። እግዚአብሔርም ለሰለሞን በሌሊት በሕልም ተገለጠለትና ለአንተ ሰጥ ዘንድ ልብህ ያሰበውን ልመና ለምን አለው። ሰለሞንም በቅንነትና በእውነት በንጹህ ልቡና ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አደርግልሃለሁ። በዚህም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተዋል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያን አነገስከኝ። እኔም መግቢያዬን መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያ ግን የማይቆጠር ብዙ ህዝብ በሆነ በመረጥከው ወገንህ መካከል አለው። ለዚህም ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድን ፍረድ አለው። ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያው እውነትን ሰጠው። ሰለሞንም ይህንን ነገር ለምኖታልና ይህ ነገር እግዚአብሔር በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ለእኔ ለምንሃና ለአንተ ብዙ ዘመንን ባለጠግነት አለም መንክምና፣ ጠላቶችንም አጥፋልኝ ብለህ አለም መንክምና ነገር ግን ፍርድን መስማት ታውቅ ዘንድ ለምን አልና እንሆ እንዳልክ አድርጌልሃለሁ። እንሆ ከአንተ አስቀድሞ እንዳልነበረ ከአንተም በኋላ እንዳንተ ያለ እንዳልተነሳ አድርጌ ብልህና አስተዋይ ልቡና ሰጠሁ ሰው በመንግስቱ እንዳንተ እንዳልሆነ አድርጌ ያለን መንከኝ ባለጸግነት ክብርን በዘመንህ ሁሉ ሰጣለሁ አለው። ሰለሞንም ከእንቅልፉ በነቃ ጊዜ እውነተኛ ህልም እንደሆነ አወቀ። ተነሶ ወደ ኢየሩሳሌም እግዚአብሔር ታወት ህግ አንጻርን ባለ መሰዋ ፊት ቆመ። የሰላም መስዋዕትንም አቀረበ። ለሰዎችና ለሰዎችና ለሱም ታላቅ ግብዣ አደረገ። በዚያን ጊዜ ሁለት አመንዝራ ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንዲቷ ሴት ጌታዬ ስማኝኔና ይች ሴት በአንድ ቤት እኖራለን በአንድ ቦታም ወለድን። እኔ በወለድሁ በሶስተኛው ቀን ሴት ወለደች። በአንድም በአንድነት እኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭናዋለች እና የዚያች ሴት ልጅ በሌሊትም ሞተ። በሌሊት እኩሌታም ተነስታ ተኝቼ ሳለሁ ልጄን ከአጠገቤ ወስዳ በብብቱ አስተኛችው፣ የሞተውን ልጇን በአጠገቤ አስተኛቸው። ልጄንም አጠባ ዘንድ በጧት በነቃሁ ጊዜም ያንን የሞተ ልጅ አገኘሁኝ። በነጋም ጊዜ አየሁት ኖ የወለደችው ልጇ አይደለም አለች። ያቺ ሁለተኛዋ ሴትም አይደለም ይህ ደህናው የኔ ልጅ ነው እንጂ ያንቺ ልጅ አይደለም። ያቺ ሁለተኛዋ ሴትም አይደለም ይህ ደህናው ልጅ የኔ ነው እንጂ ያንቺ አይደለም፣ ያንቺ የሞተው ነው አለች። በንጉሱ ፊትም እንዲህ ተባባሉ። ንጉሱም፣ ሰይፉን አምጡ፣ ደህናውን ልጅ ከሁለት ቆርጠን እኩሌታው ለዚህ ኩሌታውን ለዚያ ስጡ አለ። ስለ ልጇ ማህፀኗ ታወቀና ልጇ ደህና የሆነው ሴት ያች ሴት መልሳ ንጉሱ፣ ጌታ አይደለም መገደሉስን መግደሉን ሳትግደለው ደህናውን ልጅ ለእርሷ ስጣት አለችው። ያች ሴት ግን አካሉን እንጂ የእኔንም ለእርሷ አይደለም አለች። ንጉሱም መግደልን ሳትግደሉት እርሱ ለእርሷ ስጧት ላለችውም፣ ለዚህም ሴት ደህናኛውን ህፃን ስጧት፣ እርሷ እናቱ ናትና አለ እስራኤልም ሁሉ ንጉሱ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበብ በእርሱ ላይ እንዳለ አይተው በንጉሱ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ አራት መቶ ሰማኒያ አራት ዘመን በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት በሁለተኛው ወር የእግዚአብሔር ቤተ መቅደስ ሊያንስ ጀመረ። በአስራ አንደኛው ዘመን መንግስቱ ወሩ በአንድ በሚሆን በስምንተኛው ወር ቤቱና ሥርዓቱን ሁሉ ፈጸመ። በሰባት ዓመታትም ውስጥ ሰራው። የራሱንም ቤት በአስራ ሶስት ዓመት ሰርቶ ጨረሰ። ከዚህም በኋላ ሰለሞን የእግዚአብሔር ቤትና የራሱን ቤት በሀያ ዘመን ሰርቶ በጨረሰ ጊዜ የእግዚአብሔር ታቦት ሕግ ከዳዊት ከተማ ከጽዮን ያመጣው ዘንድ ያን ጊዜ የእስራኤል ሽማግሌዎች፣ የነገድ አለቆች፣ አባቶቻችን ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤል ሰዎች ሁሉ ወደ ንጉሱ ሰለሞን በሰባተኛው ወር በጥቅምት ተሰበሰው የእስራኤል ሽማግሌዎች ሁሉ መጡ። ካህናትንም ታቦትንም የምስክሩንም ታቦት በድንኳኑ ውስጥ ያለን ዋይ ቅድሳት ሁሉ ተሸከሙ ንጉሱና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎች፣ ላሞች ይሰዉ ነበር። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ታቦት አስገቧቸው። ኪሩቤል በቦታው ላይ ክንፋቸውን የጋረድባቸው ኪሩቤልም በላይ በኩል በቅድስተ ቅዱሳን ላይ ታቦቱን ጋርደው ነበር። ከቅድስተ ቅዱሳን ጋርም የያዙት ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳን አንጻር ላይ ያለውን ያያሉ፣ በውጭ ግን አይታይም ነበር። ከግብፅ ሀገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባላቸው ሙሴ በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀርብ ታወቱ ውስጥ ሌላ አልነበረም። ከዚህም በኋላ ካህናቱ በቤተ መቅደስ ውስጥ ቤተ መቅደስ ሁሉ ብርሃን መላው የእግዚአብሔር ባራ ብርሃን በማደሪያው ቤት መቅደስ ሞልቷልና፣ ከብርሃን መገለጥ የተነሳ ካህናቱ ስራቸው መስራት ከፊቱ መቆም ተሳናቸው። ያን ጊዜም ሰለሞን እግዚአብሔር በደመና ውስጥ አኖራቸው ብሏል። እኔም ለዘላለም የምኖርበት ማደሪያው ቤተ መቅደስ በእውነት ተሰራለሁ አለ። ንጉሡም ፊቱን መልሶ የእስራኤል ጉባኤ ሁሉ መረቃቸው፣ ወደ እግዚአብሔር ገዥም ጸሎትን ጸለይ። ሰለሞንም ይህንን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርኮ ሰገደለት። እጆቹንም ከዘረጋበት ከመሰዋ ፊት ተነሳ ቆሞም የእስራኤል ማህበር እንደተናገረው ይህ ሁሉ ለወገኖች የእስራኤል እረፍት የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህም በኋላ ንጉስና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋይትን ሰው። ንጉሱ ሰለሞንም ለእግዚአብሔር ስለ ሰላም መስዋይት የሰዋውን ሀያ ሁለት ሺህ ላሞች አንድ ሁለት አንድ መቶ ሀያ ሺህ በጎች ናቸው። ንጉሱም ሰለሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባው እንደታየው ዳግመኛ እስራኤል ለሰለሞን ታየው። በፊቱ የለመንከኝ ልመናዬን ጸሎትንም ሰማሁ። እንደ ልመና ሁሉ አደርጋለሁኝ። ስሜ በዚያ ለዘላለም ጸንቶ ይኖር ዘንድ የሰራኸው ቤተ መቅደስ አከብራለሁ ምቦናዬን ባይኖች በዘመን ሁሉ በዚያ ጸንተው ይኖራሉ አለው። ሰለሞንም አርባ ዘመን ነገሰ። ከመንገሱም በፊት አስራ ሁለት ዓመት ኖረ። እድሜውም ሀምሳ ዓመት ነበረ። በሰላም አረፈ። ይህም ጥበበኛ የተሰጠው ንጉሥ ሰለሞን ጥቅም ጥቅም ያላቸው ብዙዎች መጽሐፍቶችን ደርሷል። እኔም ትንቢትና ትምህርት ያላቸው ምሳሌዎች፣ መሐሌዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጸሎት ይማረን በረከቱም ከኛ ጋር ትኖ ለዘላለሙ አሜን። ሰላም ለሰለሞን እክለ አይምሮ ሲሳዩ ወንዋየ ጥበብ ንዋዩ ዝንቱ ንጉስ ከመ ይብሎ መሃልዩ በወርሃ ክርስቶስ ጻው ከመትርአዩ ከማውያን ዘገዩ ወሮማን ፈረዩ። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮሳይ በላይኛው ግብጽ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚቀጥል ጽሙድ ነበረ። ዲዮቅልጥያኖስ ብዙዎች ሰማይታት ሊያሰቃያቸው ደማቸውም ሊያፈስ በጀመረ ጊዜ በአንዲት ቀን ሰማንያ ሰማይታት አቅርቦ ደማቸውን አፈሰሰ። በዚያም ጊዜ አባኖም አስታወሱት የእግዚአብሔር ገዥ በሆነ ወደ አሪያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋይንን የምንኩስና ልብስ ከላይ ሀውልቀጣል አለው። አባኖም ይህ ስራ ከቶ ከእኔ ዘንድ አይደለም የክብር ባለቤት ፈጣሪ ኢየሱስ ክርስቶስ አልተውም፣ የረከሱ ጣዖታትን አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃዩት። አባ ኖብ ክብር ይግባውና በጌታ በኢየሱስ ክርስቶስ ኃይል ታግሶ ተቀበለ። ከዚህም በኋላ ወደ አምስቱ አይጉር ሰደደው፣ በዚያም በጉድጓዱ ውስጥ ጣሉት። በውስጡም ጌታቸው ከሃዲው ዲዮቅልጥያኖስ አጥፍቶ ደግ ንጉሥ ቆንስጠንጥኖስ እስኪሾም ድረስ ሰባት ዓመት ኖረ። ቆስጠንጥኖስም በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትቶ ወደ እርሱ እንዲያቀርቧቸው ከእርሳቸውም እንዲባረክ ወደ ሀገሮች ሁሉ ደብዳቤዎችን ላከለም። ለመልክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸው ታላላቅ መምህራን አምጡልኝ። ከእነርሱም ውስጥ የታወቁ አህና ከተባለ ሀገር አባ ዘካርያስ፣ ከፊዩም መክሲዮም፣ ከሀገረ ድህን አጋቢዎስ። መልክተኞችን በየሀገሮች ሁሉ እየዞሩ የታሰሩ ቅዱሳን ከእስር ያወጧቸው ነበር። እነርሱም ደስ ይላቸው ነበር። የተመሰገነ እግዚአብሔር የሚያመሰግኑ ነበር፣ ይዘምሩም ነበር። የንጉስ መልእክተኞች አባኖብ ከአምስቱ ሀገሮች ፈልጎ የሀገር አንጻር ወደሆነችው ወደ ሀገረ በሰላ ወስደው በዚያ የብረት ልብስ ለብሶ ተቀምጦ ነበር። የንጉስ መልእክተኛ አገኘውና ከእርሱ ጋር ወስደው ወደ እንዴናው ከተማ ደረሱ። በመርከብ ተሳፍሮ ክርስቲያኖችን ተሰበሰቡ። በውስጣቸው አራት ኤጲስ ቆጶሳት ነበሩ። አባኖብም ያለ ውዴታው ቅስና ሾምና የቁርባን ቅዳሴ ቀደሰ። በቅዳሴውም ፍጻሜ ቅድስተ ቅዱሳን ብሎ ጮኸ። በቅዳሴውም ጊዜ ቅዱሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጽህና ቅዱስ የሆነ ከስጋው ደሙ ይቀበል ማለት ነው። በዚያም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሰውያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየ። ስጋውና ደሙን ማቀበላቸው በኋላ ወደ ንጉሱ ለመሄድ ተዘጋጁ። ቁጥራቸውም ሰባ ሁለት ነበር። ሰላሳ ሰባት ሰረገላዎች አዘጋጅተው በእያንዳንዳቸው በሰረገላ ተቀመጡ። ባለፉም ጊዜ የደናግል ገዳማት ካሉበት ደረሱ። ደናግሎቹም መጥተው ተቀበሏቸው ቁጥራቸውም ሰባት መቶ ነበር ከእርሱ ጋርም እስኪሰበሰቡ በቅዱሳን ፊት ይዘምሩ ነበር ወደ ንጉሱም ከተማ በደረሱ ጊዜ ወደ ንጉሱ ከመግባታቸው በፊት በውሃ ያጥዋቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲህም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሱም በገቡ ጊዜ ከእነርሱ ቡራክ የተቀበሉ ቁስላቸውንም ሳመ፣ እጅግም አከበራቸው፣ ብዙ ገንዘብ ሰጣቸው። እነርሱም ግን ለቤተ ክርስቲያን ከሚሆን ንዋይ ቅድሳት በቀር ምንም ምን አልተቀበሉም። ከዚህም በኋላ ሰላምታ ሰጥቶ በየሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና

የተወደዳችሁ የሊቃናት ሚዲያ ተመልካቾቻችን ለዛሬ በመጽሐፈ ስንክሳር የነበረን ታሪክ የቅዱሳን አባቶቻችንና እናቶቻችን ተጋድሎ ይህንን ይመስል ነበር። በመርሃ ግብራችን ብዙ እንዳተረፋችሁና እንደተማራችሁ ባለሙሉ ተስፋነን። ታዲያ ለዚህ ሚዲያ አዲስ የሆናችሁ ወደ ዩቲዩብ ቻናሉ በመግባት ሰብስክራይብ፣ እንዲሁም ቪዲዮውን ላይክ እና ሼር በማድረግ በረከትን ታገኙ ዘንድ በልዑል እግዚአብሔር ስም እየጠየቅን በነገ ዕለት ደግሞ በዚሁ መርሃ ግብር እስክንገናኝ ድረስ ሰላም ቆዩ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን።